ሰላም ሰላም፣ እንዴት ናችሁ የደሱ ህልዝ ቤተሰቦች? እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮ አብረን እንድንማማር የፈለግኩት ስለ ጃርዲያ በሽታ የጃርዲያ በሽታ ምንድን ነው? መተላለፊያ መንገዱስ ምንድን ነው? እንዴትስ ማከም እንችላለን? እንዲሁም መጨረሻ ምን ምን አይነት ኮምፕሊኬሽኖችን ወይም ደግሞ ችግሮችን ያስከትላል የሚለውን አብረን በዚህ ቪዲዮ እናያለን ማለት ነው። ከዛ በፊት እንደተለመደው ለቻናሌ አዲስ ሲሆናችሁ ሳብስክራይብ ያድርጋችሁ ቪዲዮ እስከ መጨረሻ እንድታዩ ስል ጠይቃለሁ። ወደ ቪዲዮ እንሂድ። ወደ ዋናው ሀሳቤ ስገባ የጃርዲያ በሽታ እንግዲህ እንደሚታወቀው በሕክምና አጠራሩ ጃርዲያ ሲስ እየተባለ ይጠራል ማለት ነው። በተለይ ደግሞ ጃርዲያ ላምባ እየተባለ በሚጠራው ማይክሮስኮፒክ ፓራሳይት የሚመጣ የበሽታ አይነት ነው ማለት ነው። ይህ ደግሞ ፕሬቫላንሱ ስናየው እንግዲህ ወርልድ ዋይድ ነው። በተለይ ደግሞ ፑር የሆነ ሳኒቴሽን ባለባቸው ኢንቫይሮመንቶች ውሃ ስካርሲቲ ባለባቸው ኤሪያዎች እና በተበከሉ ምግቦች ሊተላለፍ ይችላል ማለት ነው። እንደምታውቀው እንግዲህ ብዙ ጊዜ በተበከለ ምግብ በተበከለ ውሃና ተሰው በፐርሰን ቱ ፐርሰን ኮንታክትም ይተላለፋል ማለት ነው። እንግዲህ ፕሮቶዛ እንደሚታወቀው ጥገኛ ተዋስያን ነው ማለት ነው። በተለይ ደግሞ የሰው ልጆችንና እንስሳትን ያጠቃል ማለት ነው። በተለይ ደግሞ ይሄ ሲስት ለምንጠራው ወይም ደግሞ የሸል ፕሮዲስ ያደረገ ሜክ ያደረገና እንቁላሉ በሰገራ አማካይነት ወደ ውሃና ወደ ተለያዩ ነገሮች ሊገባ ይችላል ማለት ነው። በዛ ሂደት ሰውየው ከተፀዳዳ በኋላ ንጽህናውን ሳይጠብቅ ሰውን ፐርሰንቱ ፐርሰንት ኮንታክትም ሊተላለፍ ይችላል። እንዲሁም ደግሞ በተበከሉ ምግቦችም ይተላለፋል ማለት ነው። ከዚህ በተጨማሪ ደግሞ በፓራሳይቱ ያለውን ውሃ በምንጠጣበት ሰዓትም ከአንድ ሰው ወደ አንድ ሰው ይተላለፋል፣ ከውሃው ወደ ሰዎች ይተላለፋል ማለት ነው። በተለይ ደግሞ እንደምታውቀው ሳይና ሲምፕተሙ ስናይ እንግዲህ ከአንድ እስከ ሁለት ሳምንት ክሊር ሊያደርግ ይችላል ማለት ነው። በተለይ ደግሞ የተለያዩ ሳይና ሲምፕተሞችን ዴቨሎፕ ማድረግ ይጀምራል ማለት ነው አንድ ሰው ነገር ግን ብዙ ጊዜ ማጆሪቲው እንደምታውቀው አብዛኛውን ሰዎች ምልክቱን አያሳዩም ተብለው ይታሰባሉ ማለት ነው፣ ወደ ዘጠና ፐርሰንት አካባቢ ማለት ነው። እንግዲህ ጃርዲያን በአንቲባዮቲክ ማከም እንችላለን። ነገር ግን ፕሪቨንሽን ላይ መስራት በጣም ዘቤስት የሆነ ዲፌንስ ነው ማለት ነው። በተለይ ደግሞ ንጽህናን መጠበቅ የግልን የአካባቢ ንጽህናን በመጠበቅ እዚህ በተጨማሪ ደግሞ ከሽንት ቤት መልስ ምግብ ከማዘጋጀት በፊትና ማንኛውም ነገር ከነካም በኋላ በደንብ በሳሙና እጃችን ታጥበን የሆነ ነገር ፕሪፔ ብናደረግ ብንጠቀም ምግብን የተሻለ ለውጥ እናገኝበታለን ማለት ነው። ሲምፕተሙን ስናይ እንግዲህ ወይም ደግሞ ምልክቱን ስናይ የጃርዲያን ብዙ ጊዜ አብዛኛውን ዘጠና ፐርሰንት ከሰማንያ እስከ ዘጠና ፐርሰንት አካባቢ ምንም አይነት ምልክት አያሳይም ማለት ነው። ነገር ግን ምልክት ባያሳይም ፓራሳይቱ ውስጥ ላይ ስታግናንት ሆኖ ይቆያል ማለት ነው። ከዚህ በተጨማሪ ደግሞ እነዚህ ምልክት ማያሳዩ ሰዎች ወደ ሰው ሊያስተላልፉ ይችላሉ ማለት ነው። ብዙ ጊዜ ሰገራቸውን በሚጸዳዱበት ሰዓት ያሰገራ ከአንድ ቦታ ወደ አንድ ቦታ በውሃ አማካኝነት በተለያየ አማካኝነት በመሄድ ሰዎችን ሊበክል ይችላል ማለት ነው። ስለዚህ ዘጠና ፐርሰንት አካባቢ ምንም አይነት ምልክት ሊያሳይ ይችላል ማለት ነው። ከዚህ ውስጥ እንግዲህ ከአስር እስከ ሀያ ፐርሰንት አካባቢ የሆኑ ሰዎች ነው ምልክትን ሊያሳዩ የሚችሉት ማለት ነው። ምልክቶችን ስናይ ብዙ ጊዜ ወተሪ ዲያሪያ ሊኖራቸው ይችላል ማለት ነው በተለይ ደግሞ በጣም የቀጠነ ሰገራ ሊሆን ይችላል። እንዲሁም ደግሞ ሰገራው ደግሞ በጣም ሽታ ያለው ኦፌንሲቭ የሆነ ፊውል ስሚሊንግ የሆነ ሽታ ያለው ሰገራ ሊጸዳዱ ይችላሉ ማለት ነው። ከዚህ በተጨማሪ ደግሞ ሰገራው ሲታይ ቅባታማ የሆነ ደግሞ ግሪሲ የሆነ ስቱል ሊኖር ይችላል ማለት ነው። ከዚህ በተጨማሪ ከፍተኛ የሆነ ድካምም ሊያስከትል ይችላል ማለት ነው። ምክንያቱም ምንም አይነት ኒውትሮንቶችን ሰውነታችን ሜታቦላይዝ ማድረግ አይችልም፣ መጠቀም አይችልም ማለት ነው። ከዚህ በተጨማሪ ከፍተኛ የሆነ የሆድ ቁርጠት ሊኖር ይችላል እንዲሁም ደግሞ ብሎቲንግ ይኖራል ማለት ነው። ከፍተኛ የሆነ የሆድ መነፋት ሊኖር ይችላል እንዲሁም ደግሞ ሰገራን በሚጸዳዱበት ሰዓት ቴነስ መስል ምጠረን ደግሞ የማስማጥ አይነት ስሜትም ይኖራል ማለት ነው። ከዚህ በተጨማሪ ከፍተኛ የሆነ ጋዝ ወይም ደግሞ ፍላተስ ፈስ ከፍተኛ የሆነ ሊኖር ይችላል ማለት ነው። እንዲሁም ኖዣ እና ቮሚቲንግም ይኖራል ማለት ነው። ቀስ እያለ በሂደት ደግሞ ኪሎ የመቀነስ ወይም ደግሞ ይሄ አንኤክስፒሪንድ የሆነ ዌት ሎዝ ሊኖር ይችላል ማለት ነው። ከዚህ በተጨማሪ ፌቨር ይኖራል፣ ኢንተርሚተንት የሆነ ፌቨር ይኖራል ማለት ነው። እንዲሁም ደግሞ የቆዳ ማሳከክም ሊኖር ይችላል ማለት ነው። በዛ ሂደት እነዚህን አይነት ሲምፕተሞች ሊያሳይ ይችላል ማለት ነው አንድ ሰው ሳይና ሲምተሙ እንግዲህ ከሁለት እስከ ስድስት ሳምንት ውስጥ ሊቆይ ይችላል ማለት ነው። ነገር ግን አንዳንዴ ለብዙ ሰዓትም ሊቆይ ይችላል። እንደገና ደግሞ ሪኩር ሊያረግ ይችላል ወይም ደግሞ እንደገና ዞሮም ሊነሳ ይችላል ማለት ነው። ኮዙን ስናይ እንግዲህ ብዙ ጊዜ ይሄ ጃርዲያ ፓራሳይት ወይም ደግሞ ጃርዲያ ላምብሊያ ያለ የምንጠራው በተለይ ደግሞ እንተስታይ ላይ ወይም ደግሞ አንጀት ላይ ይቀመጣል። አንጀት ላይ፣ በእንስሳት አንጀት ውስጥ፣ በሰዎች አንጀት ውስጥ ለብዙ ሰዓት ሊቀመጥ ይችላል ማለት ነው፣ ምልክት ሳያሳይ እንግዲህ። በማይክሮስኮፕ ሲታይ ይሄ ማይክሮስኮፒክ የሆነ ፓራሳይት እንደሚታወቀው በሰገራ አማካኝነት ወደ ውስጥ ሊወጣ ይችላል ማለት ነው። በዛ ሂደት ከፍተኛ የሆነ ሀርድ የሆነ ሸል ዲቨሎፕ ያደርጋል። ይሄ ሲስት እየተባለ ይጠራል ማለት ነው። በተለይ ደግሞ ይሄ ሲስት ራሱን ሰርቫይቭ ለማድረግ ነው ይህን ሸል የሚሰራው ማለት ነው። በተለይ ደግሞ ከሆስቱ ከወጣ በኋላ ወይም ደግሞ ከ ከሰው ተጠግቶ ወደ ሌላ ኢንቫይሮንመንት በሚወጣበት ሰዓት ሲስቱን ለሰርቫይቭ ሜካኒዝም ይጠቅመዋል ማለት ነው። በዛ ሂደት ለብዙ ወሮች ሊቆይ ይችላል ምንም ሳይል ማለት ነው። ከዛ በኋላ እንግዲህ ሌሎችን እንስሳት በሚያገኝበት ጊዜ፣ ሰዎችን በሚያገኝበት ጊዜ አብሮ በተበከለ ውሃ አማካኝነት በተበከለ ምግብና ፐርሰን ቱ ፐርሰን ኮንታክት አማካኝነት እንደገና ወደ ሰዎች ይገባል ማለት ነው። በዛ ሂደት ሸሉን ዲዞል በማድረግ እንደገና ወደ ነበረበት ወደ ትሮፎዞይት ይቀየራል ማለት ነው። እንግዲህ ኢንፌክሽኑን ስናይ ብዙ ጊዜ አሁን እንዳልነው ይህ ሲስት በተበከለ ውሃ በተበከለ ምግብና ፐርሰንቱ ፐርሰንት ኮንታክት አማካኝነት ከአንድ ሰው ወደ አንድ ሰው ይተላለፋል። ማስለይ ሳይክሊክ ነው ማለት ነው። ይህን ስናይ እንግዲህ አንደኛ ብዙ ጊዜ በተበከለ ውሃ ሲመጣ ሞስት ኮመን ብለ ምጠራቸው እንደ ሌክ ፖንድ እና ሪቨር ስትሪም ብለ ምጠራቸው ውሃ አይነቶች ከእነዚህ እነዚህን ሳናፈላና ሳናክም ስንጠጣቸው ይከሰታል ማለት ነው። በዛ ሂደት ይተላለፋል ማለት ነው። እንዲሁም ደግሞ ግራውንድ እና ሰርፌስ ዋተሮች ላይም ብዙ ጊዜ አግሪከልቸራል አክቲቪቲዎችን በሚሰሩ ሰዎች ካሉ ስት እነዚህ ዌስት ዲስቻርጆች በተለይ ደግሞ ከፋብሪካ የሚወጡ ዲስቻርጆች ምናምን ካሉ አኒማል ፌስ ወይም ደግሞ ከብቶች በት ጋርም ተያይዞ በእነዚህ አማካኝነት ወደ ውሃ በመግባት ይተላለፋል ማለት ነው። ሁለተኛው ሁለተኛውን ስናይ ደግሞ ኮንታሚኔትድ የሆነ ፉድ ነው። ቅድም እንደጠቀስ ነው ምግቦችንም የመበከል አቅም ስላለው በተለይ ደግሞ ንጽህናቸውን ያልተጠበቁ ምግቦችን ስንመገብ በተለይ እጃችን ሳንታጠብ በምንመገብበት ጊዜ እንደገና ደግሞ እጃችንም በተበከለ ውሃ በምንታጠብበት ጊዜ ፓራሳይቶ ባለበት በምንታጠብ ጊዜ እና ምግቦችን አብስል የማንጠቀም ከሆነ ይህም በምግብ አማካኝነት ከአንድ ሰው ወደ አንድ ሰው ይተላለፋል ማለት ነው። ከዚህ በተጨማሪ ደግሞ ሶስተኛው ስናየው ፐርሰንቱ ፐርሰንት ኮንታክት ነው። በተለይ ደግሞ እንደሚታወቀው አንድ ሰው በተለይ ምንም ንጽህናውን ሳይጠብቅ በተለይ ደግሞ እጁን ሳይታጠብ ሌላ ሰው ሰላም በሚልበት ሰዓት በሚነካካበት ሰዓት የተለያየ ሜካኒዝም ይፈጥራል ይችላል ማለት ነው። በተለይ ደግሞ ይሄ እጃርዲያሊያን በብለ የምንጠራው በተለይ ዳይፐር እናቶች በሚቀዩበት ጊዜ ሰዎች በሚቀየሩበት ጊዜ ከዛ በዛ ሊተላለፍ ይችላል። እንደገና ደግሞ አናል ሴክስ በሚያደርጉበት ሰዓት አንዳንድ ሰዎች ይተላለፋል ማለት ስለዚህ፣ ፐርሰን ቱ ፐርሰን ኮንታክትም ይተላለፋል ማለት ነው። ሪስክ ፋክተሮችን ስናይ እንግዲህ ብዙ ጊዜ በዚህ ተጠቂ የሆኑ ሰዎች አንደኛ ህጻናት ናቸው። ህጻናት እንደሚታወቀው ብዙ ጊዜ አፋቸውን፣ እጃቸውን በአፋቸው እየነኩ በሽታውን ሊያስተላልፉ ይችላሉ ማለት ነው። ብዙ ጊዜ ፍሪኮንትሊ ስለሚነኩ በከፍተኛ ደረጃ ተጠቂ ናቸው ተብሎ ይታሰባል። ሌላው ደግሞ ሰዎች ይሄ ንጻና ያልጠበቅ ውሃን በሚያገኝበት ሰዓት በተለይ ደግሞ ሳኒቴሽኑ አዱ ፑር የሆነ ውሃ ስትጠቀሙ ትራቭሊንግ ስትሪ ካላቸው በተለይ ደግሞ ይህ በጣም ፕሬቫላንስ ሀይ በሆነበት ኤሪያ የሚሄዱ ከሆነ ሰዎችም ሊተላለፍ ይችላል ማለት ነው። እዚህ በተጨማሪ ደግሞ ቅድም እንዳልነው አናልሴክስ የሚያደረጉ ሰዎች ብዙ ጊዜ በዚህ በሽታ ተጠቂ ናቸው ማለት በተለይ ደግሞ ፕሮቴክሽን ማይጠቀም ከሆነ እንደ ኮንዶም አይነት ምናምን ይተላለፋል ማለት ነው። ኮምፕሊኬሽኖችን ስናይ ብዙ ጊዜ ዲሃይድሬሽን ይኖራል። በተለይ ደግሞ ከፍተኛ የሆነ ቮሚቲንግ፣ ከፍተኛ የሆነ ዲያሪያ ስለሚኖር ለሰውነት ውሃ መመጠጥ ሊዳርግ ይችላል ማለት ነው። ስለዚህ ለዲሃይድሬሽን ሊያጋልጥ ይችላል። ሌላው ደግሞ ፌለር ቱ ትራይ ብለምጠራ ወይም ደግሞ አጠቃላይ ለህጻናት ማልትሬሽን ለሰዎች ማለት ነው። ህጻናት ላይም ፊዚካል እና ሜንታል ዲቨሎፕመንታቸው እንዲቀንስ ወይም ደግሞ የመቀንጨር ስሜት እንዲኖር አይነት እንዲኖር ያደርጋል ማለት ነው። ከዚህ በተጨማሪ ደግሞ ላክቶዝ ኢንቶሌራንስ ያመጣል። በተለይ ደግሞ ጃርዳ ያለባቸው ሰዎች ብዙ ጊዜ የወተት ምርቶችን በሚጠቀሙበት ሰዓት ላይ የሆድ መነፋት፣ የአንጀት መቆጣት እና አንዳንድ ችግሮች ሊከሰቱ ይችላሉ ማለት ነው። ስለዚህ ሚልክ እንግዲህ እንደሚታወቀው ላክቶዝ የሚባል ንጥረ ነገር ስላለው ይህን መፍጨት ይሳ ነዋል ማለት ነው፣ አንጀታችን ማለት ነው። በምክንያቱም ቅድም እንዳልነው የላክቶዝ ኢንቶለራንስ ይከሰታል ማለት ነው። ዲያግኖሱን ስናይ እንግዲህ በሰገራ አማካኝነት ሊመረመር ይችላል። ብላድ ቴስትም ይደረጋል። በተለይ ደግሞ አሁን በኛ ስታንዳርድ አፎርዴቢሊቲ እና አቫይላቢሊቲ ስናየው በስቱን ነው ብዙ ጊዜ የሚሰራው። ነገር ግን አንዳንድ ችግሮችን ለማየት በተለይ ደግሞ አንሚያ ካለ ዴፊሽንሲ ካለ አንዳንድ ነገሮችን ሲቢሲ መሰራት ይችላል ማለት ነው ኢንፌክሽኖችም ሊኖሩ ስለሚችሉ ማለት ነው። ከዚህ በተጨማሪ ደግሞ ኢንትሮስኮፒ ለምንጠራው መጠቀም እንችላለን ማለት ነው። ይሄ ኢሜጅንግ በማውዝ አድርጎ ወደ አንጀት የሚገባ ኢሜጅ በመጠቀም አንጀታችን ያለበትን ኮንዲሽን መለየት ይችላል እንደገና ደግሞ ሳምፕል ወስዶም ለምርመራ ማቅረብ ይችላል ማለት ነው ኢንዶስኮፒ የሚባለው ስለዚህ በዚህ ምክንያት ዲያግኖስ ማድረግ እንችላለን ማለት ነው ትሪትመንቱ ስናይ እንግዲህ የተለያዩ ትሪትመንቶች አሉ አንደኛ አንቲ ፓራሳይት ድረግ ለምጠራቸውን ነው ለምሳሌ ሲስት ሲሆን ትሮፖዞች ሲሆን የተለያየ ህክምና አለ ማለት ነው በተለይ ሲስት ሲሆን እንደሚታወቀው ሸል የሰራ ነው በተለይ ደግሞ ሸል ስላለው እነዚህ መድኃኒቶች ኢዝሊ ብሬክ ማድረግ አይችሉም ማለት ነው በተለይ አንደኛ ወደ ትሮፖዞይት እንዲቀየር ቲማቲምና እንደ ቲማቲም ያሉ አትክልቶችን መመገብ ነው። ብዙ ጊዜ እነዚህ እጩን ወደ ማለት ሲስቱን ወደ ትሮፖዞይት እንዲቀየር ሜካኒዝም ስለሚፈጥሩ ከሶስት እስከ አምስት እና ዛ በላይ ቀን በመጠቀም መጀመሪያ ወደ ትሮፎዘ ሲቀየሩ ሜትሪ ሜትር እንዳዞ እናት እንዳዞ ነው በመውሰድ መታከም ይቻላል ማለት ነው። ከዛ ውጭ ግን ምናልባት መድኃኒቱ አቬይላብል ከሆነ እና አፎርዴብል ግንቢዝ የሚያደረግ ከሆነ እንደ ዲሎክሳናይድ ፍሬት አምስት መቶ ሚሊግራም እስከ ሰባት ቀን መውሰድ ይቻላል ማለት ነው። ይህ ለሲስቱ ነው። ትሮፎዘቱን ስናይ ግን ቀላል ነው። ብዙ ጊዜ ትሮፖዞይት ተተገኘ ሰገራ ላይ ሲመረመር ብዙ የቲንዳዞል ሁለት ግራም ስታት ይሰጣል እንደገና ደግሞ ሜትሮንዳዞልን አምስት መቶ ሚሊግራም ተያይዲ ሆኖ ለሰባት ቀን ይሰጣል ማለት ነው በተለይ ደግሞ ቲንዳዞልን ሲወስዱ ሲንግል ዶዝ ነው ሁለት ሚሊግራም ሆኖ ሲንግል ዶዝ ነው ላሜባ ሲሆን ለሶስት ቀን ሆኖ ሁለት ግራም ሆኖ ለሶስት ቀን ነው የሚሰጠው ለጃርዲያ ሲሆን ግን እንደሚታወቀው ሁለት ግራም ነው ለሲንግል ዶዝ ነው የሚሰጠው ማለት ነው። ከዚህ በተጨማሪ ደግሞ ኒታ ዞክሳናይድ ሚባል ድረግ አለ። በተለይ ደግሞ ለእጅግ በጣም ለህጻናት ተመራጭ መድኃኒት ነው። ምክንያቱም በሊኩዲ ፎርም ወይም ደግሞ በሲራፕ መልክ ስለሚገኝ ለሶስት ቀን ለህጻናት ይሰጣል ማለት ነው። ከዚህ በተጨማሪ ሳፖርቲ ማኔጅመንት ይኖራል። በተለይ ከፍተኛ የሆነ ዲሃይድሬሽን ካለ እንደ ኦርስ ወይም ደግሞ ኦራል ሪሃይድሬሽን ሳልት ለምንጠራውን መጠቀም ይቻላል ማለት ነው። ምክንያቱም ከፍተኛ የሆነ ፍሉድ ስለወጣ እሱን ሪፕሌስ ማድረግ አለብን ማለት ነው። ከዚህ በተጨማሪ ደግሞ አይቪ ፍሉዶችን መጠቀም እንችላለን። በተለይ ደግሞ ከፍተኛ የሆነ ዳሪያ ካለ ብዙ ኤሌክትሮላይቶች ሎስት ሊሆን ስለሚችሉ ብዙ ኒትሮቶች ሎስት ሊሆን ስለሚችሉ እንደ ሪንገር ላክቴት ወይም ደግሞ አሬድ መጠቀም እንችላለን ማለት ነው። ምክንያቱም ይሄ የውሃ ምግብ አይነት የወጡ ኤሌክትሮኖችን እና የተለያዩ ነገሮችን ሪፕሌስ ማድረግ ይችላል ማለት ነው። ከዚህ በተጨማሪ ደግሞ እንደሚታወቀው ፕሬቨንሽን ላይ መስራት ነው። በተለይ ምግብ ከማዘጋጀታችን በፊት እጃችን በደንብ መታጠብ አለብን ማለ ሲምፕል እና ቤስት ዋይ ነው። በተለይ መድኃኒት ከመውሰድ ኛውን ብንጠቀም ቤስት የሆነ ዋይ ነው። በተለይ ደግሞ ለሀያ ደቂቃ ለሀያ ሰከንድ በሳሙናና በውሃ በማድረግ እጅን በደንብ መታጠብ፣ በተለይ ደግሞ የቴክኒኮችን በመጠቀም በደንብ እጅን ለሰከድ መታጠብ ቤስት ቴክኒክ ተብሎ ይጠራማል። በተለይ ምግብ ከማዘጋጀታችን በፊት፣ በተለይ ሽንት ቤት ከቆየን በኋላ መታጠብ አለብን። ሌላ ደግሞ ማንኛውም ኦብጀክቶች ከነካንና ተች ካረግን በኋላ መታጠብ አለብን። እንዲሁ ደግሞ የህፃናት ዳይፐር ተቀየርን በኋላ በእጃችን በሳሙና እና በሳሙና ካለ በሳሙና እና በውሃ በመታጠብ መከላከል ይቻላል ማለት ነው። እዚህ በተጨማሪ ደግሞ ውሃ ከሌለም ቅድም እንዳልነው በሳኒታይዘር መጠቀም ይቻላል ማለት ነው። በተለይ ደግሞ ውሃን ስንጠቀም በተለይ ምግብ እና ውሃን ስንጠቀም ምግቦችን አብስሎ መጠቀም ነው። ከዚህ በተጨማሪ ደግሞ ቦትል የሆነ ብንጠቀም አሪፍ ነው። እሱ ካልተገኘ ግን ውሃን በስርዓት በማፍላት እና በማከም በተለይ ደግሞ እነዚህ የውሃ ጋር ለምጠረው የመድኃኒት አይነት እሱ በማከም መጠቀም እንችላለን ማለት ነው። እንዲሁም የተለያዩ ፕሮዳክቶችን ስንጠቀም ለምሳሌ ፍሩቶችን፣ ቪጂቴብል እና ሌሎችን ራው እነዚህ ጥሬ ምግቦችን በስርዓት በማጠብ መጠቀም አለብን ማለት ነው። ወሽ በማድረግ መጠቀም አለብን ማለት ነው። ከዚህ በተጨማሪ ደግሞ ይሄ አንሴፍ የሆነ ፕራክቲስ አንሴፍ የሆነ ሴክስን ማስወገድ ነው። በተለይ ቅድም ያለውን አናድ የሆነ ሴክስ ሪፍሬ ማድረግ አለብን ማለት ነው። ምክንያቱም አንዳንዴ በተለያዩ ሀገሮች እንደዚህ አይነት ነገር ይኖራል። ስለዚህ እንደዚህ በሚያደርጉበት ሰዓት ከአንድ ሰው ወደ አንድ ሰው ሊተላለፍ ይችላል ማለት ነው። በዛ ሂደት ፕሮቴክሽን ሜካኒዝሞችን መጠቀም ይቻላል ማለት ነው። ስለዚህ ጃርዲያን አሁን ባልናቸው ሜካኒዝሞች መከላከል እንችላለን ማለት ነው፣ ከመድኃኒቶች በተጨማሪ ማለት ነው። ነገር ግን መድሃኒት ከመውሰድ አሁን ያለው ፕሬቨንሽን ሜካኒዝሞች ላይ ብናተኩር እጅግ በጣም አሪፍ ነው ማለት ነው። ስለዚህ ለ ለጃርዲያ ያላችሁ ግንዛቤ አሪፍ ነው ብዬ አስባለሁ። ለዛሬ ያለን ክላስ እዚህ ላይ ጨረስን። ቀጠለ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ላይክ፣ ሸር፣ ሳብስክራይብ ያደረጋችሁ እንድታበረታችል ጠይቃለሁ በተለይ